ወደ ተንታ ባለፈው ብዙ ጊዜ አንበሳ ግደውታል ሰው ነው። ባለፈውማ ጉዳት አደረሱ ምናምን ተብዬ እንደውም እዛ የማውቃቸው ሰዎች ነበሩ። ያው ይሄ መረበሽማ ልማድ አይደለ በየ ብዙም ብዙ ማርከዋልም ብዙም ገለዋልም ብዙም፣ አዎ ብዙ ጎርተዋል። በቃ የለም እኛ ከዛ በኋላ ምን ላይ ደረሰ። አሁን አሁን እነሱ ነገር እንደ ዝንጀሮ መረብ ነው ስራቸው። ለጊዜው ደግሞ በረድ ብለው ያው መከላከያ ያህዷል መሰለኝ። ለዛውና ይጠፋሉ ደግሞ በኋላ መጡ ሄዱ። በቃ እንደዚህ ገጠር ገጠሩ በእነሱ ቁጥጥር ነው። ከተማው ያው በመከላከያውም ያው መረበሽ ነው ወይስ ህዝቡን ዝም ነው የሚሉት? ህዝቡን እንኳን ያን ያክል ብዙ አይደል ያው የመንግስት ስራ ያለውን እየገደሉ ነው። ያው የዛ ደም አለ አይደል፣ ነገ ነገ እንደዛ እየገደሉ እየፈራ ብቻ የሚሄድ ጭካኔ ነው እንጂ፣ አሁን አንድ ሰው ሰልጥኖ ተምሮ እዛ ቦታ ላይ ሲደርስ እኮ በጣም ብዙ ዘመን ፈይቶ ነው። በዛ ላይ ቤተሰብ አስተዳዳሪ ነው በጣም በጣም እንኳን የለም ይሄን የሚባለና አሳሰብ ቢኖራቸው እንገድፋቸዋል ነበር። ይሄ አለመኖራቸው ነው እንጂ በጣም ነው የሚያሳፍረው። እንደው አያፍሩም፣ አያፍሩም ስለማያውቁ የተማረቅ እንደተፈለሰ ብዙም አያፍሩም። ህዝቡ ለምን አገለ ገለል አያረጋቸውም? ለምን ያቅፋቸዋል? አሁን እኮ ህዝብ ወንዳንዱ ያ አስፈራሩ ምንም እያሉ ህዝቡ ደገፍ አረጋቸው አካባቢ ላይ ነው እንጂ አሉ የሚባሉት ለህዝቡም ብሎ መንግስትም እራሱ ዝም የሚለው ወይም ቤተክርስቲያን ውስጥ መስጂድ ውስጥ እየተጠለሉ ስለሚበጠብጡ ነው እንጂ ወይ ወዶ ሰው ታውቀዋለህ። ያው የዋህ እንደሆነ በመንግስት ብዙ እየጎዱት መሆኑን ስራ ይዘነጋ አይ በቃላ ያው ሁለት አመት ሶስት አመት እንግዲህ ልጆቹን ከትምህርት ቤት ሲያደርግ የሆነውን ነገር መቁጠር እኮ ነው ማዳበሪያ አልደርሰው ሲል ሰርተን አልሳካልን አለ ብለን ጭራሽ ሳንሰራ የገርም ነገር ትምህርት ሰጥቶ ተቋረጠኝ ሀገር አሁን ራስን እደላ ብታይ ትምህርት የሚባል ነገር ይኸው እንግዲህ ሁለት አመት እየሆነው ነው። በጣም ነው ዘይ የጀመሩ ጀምሮ እኮ ነው ሶስተኛ አመቱ ነው እንጂ አው ተዛን ጀምሮ እንግዲህ ያው የለም ማለት ይቻላል። ከና አመራሩ የመንግስት መዋቅሩ በዚህ መልኩ እየፈራ ከህዝቡ ከተነጠለ ህዝቡን ወደ ድንቁርና እየወሰዱት ነው ማለት እኮ አይ ወይ ማለት አንይ መስኮ አሁን ወዴት የሚዛደሩ እንኳን ብሎ ማንኛውን የተማረ ኃይል እንደሚያገኙ ትምህርቱን ዘግተው ሐኪም ቤትና አውዲ ነው አላማቸው። እኮ ለጥላት መስራት ነው እነሱ። ይሄን አጥፍተው በኋላ ደግሞ ራሳቸው ይጠፋሉ። የተሰራላቸው እኮ እንደዚህ በስሜት ውላልባ የሆነ ነገር ነው። ከጀመሩ በኋላ መውጫው በጥላት ነው የሚያዛቸው እኮ። ብዙ ሰው ጎድተዋል። ብዙ ሰው ብዙ ሰው ነው የጎዱት። ደም እየተቃቡ እኮ ነው አሁን፣ ደም እየተቃቡ በሄዱ ቁጥር በዘላቂነት ያው ይተዋወቃል። እያንዳንዳችን መቼም ስለምንተዋወቅ በገጠር ላይ ያለው ነገር ዛሬ እንደመሸፈኛ ፋኖ ፋኖ ብሎ ፍንን ቢል ሁሉም እንተዋወቃለን። ነገ ደግሞ ሁሉም ሂሳቡን የሚሰራበት ወቅት አለ። ጠላት ይህን ይፈልገዋል። በእርግጥ በሁሉም ነገር እንድንዋረድ ነው፣ እንድንጋጭ ነው የሚፈለገው። እነሱ ይህን ጉዳይ ነው እያስፈጸሙ ያሉት። እርስ በርሳቸውን በየቦታው ነው የሚጨፋጨፉ፣ እንደዛ ነው። በጣም በጣም እዛ ላይ ነው። በጣም አሁን ህዝቡ እኛ ገር እንኳን ተው ወትሮም ብዙ ያው ነበር። አሁንም ድንቁርና ነው በጣም እየተስፋፋ ሄዷል። ተማሪ ታተማረ ነው ትምህርት እንደው የሚሆነው ሁሉ ነገር እንደው እኔ ገበሬው ከኛ በባሰ እያንዳንዱ ሰው ጉዳቱን ቤቱ እየቀመሰው ነው። እንዴት ሊያስተምረው እንዳልቻለ አላውቅም። እንደው ምን አለ መሰለህ፣ አሁን የወዱ ህዝብ ብዙን ነው ይሄ ባላገሩ ያልተረዳው አንደኛ መንግስት ስለበላሁን ግብር ተሰዋቸው። ይሄው ሁለት አመት ነው፣ ሶስት አመት ነው፣ ግብር አይሰበሰብም፣ ግብር አይሰበሰብም። አሁን ይህ ግብር የሀገር ምንጭ መሆኑን ብዙ ማርክ ሰው አለ ገብቷል። በዛው ልክ ይሄ ልማት ጎደለብኝ መንገድ ይሰራል ብሎ የሚቀረው ትምህርት ቤት ጤና ጣቢያ መቅረቱንም ይረሳል ማለት እኮ ነው። አቃራሱ ለለቱ ያትን አምስት መቶ ሆና አንድ ሺህ ብር የሚከፍላትን የለቱን ብቻ ነው ያሰበው ይመስለኛል፣ እንደ እኔ ሳስበው። ስለዚህ ከዛ በላይ ጤፍ ሁሉ ኬላ ላይ እየጣሉ ጤፍ ሁሉ እኮ እህል አዋጡ ብር እያሉ እኮ ሲጥሉ እንሰማቸዋለን። በአንዳንድ በስልክ ሲታለው ሁለተኛ ነገራቸው ደግሞ አብይ ያው የለም እንደዚህ እያደረገ እንደዚህ እያረግ ግብር ያለ አግባብ እየጫነ የሀገሩን ህዝብ ነው የሚገድፈው እንጂ ለአማራ ምን አርጎ በዚህ ስርፋ እንዳርጎ ሲሉ እውነት ይላል። እንግዲህ ይሄ የማያውቁ ሰው ማለት ነው አሁን ከጀመሩ በኋላም ነው ከዛ በፊት እነሱ አይደል ደሞ የጀመሩት ወለጋ ላለው ሰው እንደርሳለን። እዚህ አዲስ አበባ ተከለከልን፣ አዲስ አበባ የሚገባ ሰው ምናምን ብለው ግጭት በዛ መልኩ ነው የጀመሩት። ራሳቸው ጭራሽ እንንቀስቅሰው ሲያበቁ እዛ ማዳበሪያ መንገድ ላይ እሱ በወታደር እያጀበ ሲያመጣ መንገድ ላይ ይቀሙታል። አሁን ያ መዳበሪያ ደግሞ ብዙም ጊዜ አሁን ለሰውን ተመባያ አለ ገንዘብ መንግስት ጭኑ አስገብቶ የለ እንትን ላይ ቀበሌ ላይ እሱ ያንን ቀበሌ የተቆጣጠርኩልና በነፃ እንግዲህ ያስረክባል። በብዙ አገሮች በብዙ በገጠራማዎች ማለት ነው ዝም ብሎ ዘርፎ በቃ በነፃ ውሰዱት። ያው ሌብነት፣ ያው ህዝቡ፣ ሌብነት እንግዲህ የተሰረቀውን ገንዘብ በነፃ ውሰደው ሲለው ነገ ምን ሊያመጣብን እንደሚችል አያውቅም። ያ አልተረዳም ህዝቡ፣ የኛ ሀገር ህዝብ በቃ በዚህ ነው ያሁን ሊተወደ ያለው ዲሁለት አመት ምን ተጠቀምነ ዲሁለት አመት ምን ተጠቀምነ፣ ምን አተረፍነ። የዛሬ ሁለት አመት ምን ይባል ነበር? ያ የዛሬ ሁለት አመት ንግግራችን የት ደረሰ ብለን እየንዳይ ምንም ነው ያተረፈ ነው። ተራብታ ያተረፈው ጭንጥ ብቻ ነው ያለው የተባለው የዛሬ ሁለት አመት አይደለም አራት ኪሎ አዲስ አበባ ምስራቅ አፍሪካ የኛ ነው ሁሉ ተብሎ የቸገረው ሁሉ አልፎለት የምናለቅሰው ሁሉ ቀንሶልን የምንጠላው ሁሉ ጠፍቶ አገሩን ሰላም አድርገነው ሁሉ ነገር በደስታ የለቀ ተብሎ ያ ከዚህ አዲስ አበባ መሄድ ችግር ሆነ ብለን ትግል ጀምረን ውጤቱን ግን ከዚህ አነስተን መት ጭንቅ እንዲሆን ውጤቱ ምንድን ነው የሆነው ነው ነው የጠበቅነው ሳይሆን ያላየነው፣ ያላወቅነው ያልገመትነው ከዚህ ማይማር ሰው እኔ ይውጣ ማይል ሰው